አንተ እንደው ያንዳንድ ነገር ፈልጌ ነበር፣ ብር ስጠኝ እንጂ። እናንተ እየተናገርኩ እኮ ነው። ዝም ብለው እ እ ብር ነው ስንት እንደ ማስፈጫም ፈልጌ ያለሁ አሻቦ ምንም ልገዛ እንደ አንድ ሺህ ብር ካለ ካልሆነም እንደ አንድ ስምንትም ቢሆን ይበቃኛል። አንድ ስምንት መቶ ትንሽ ትንሽ ከፍ አታረዩ፣ ከፍ አታረዩም ትንሽ ትንሽ ከፍ አረዩ። ቀልድ ነው። እንዴት ነው ነገር? እንዴት ነው እንደው ነገርሽ እንደው ዳምጠው ብርሽ ሸመጠጣል ሊቦጠቡታል ብለው እኮ ስንት ነው? ያንስሽም ምን አይልሽም ስትለይ ደህና ነገር እያወራህ መስሎኛል። ቀን ለ ያስከው እንደው ነገ ጠባ በሳለስት በሳለስት ብር አምጣ፣ ብር አምጣ፣ ብር አምጣ ነው አንድ ነው ነው

አንተ ሰውዬ ግን አሁን አሁን ያመጣኸው አመል እኔ እየገባኝ ደግሞ። አይ፣ ስትቆጣ ነበር አሁን አሁን ተሆነ ግን ምን አይነት ጓደኛ ጋር እየዋልህ ነው? እዚያ እናቴ፣ ተማንም ጋር እኔ ዳምጠው ስለ እራሴ አመል እራሴ ነው የማውቀው። በልማ እንዴት አይነት ነገር ነው? አየህ፣ አሁን የምታብቃቂውን አብቃቂት አንድ ሳንቲም ስማች ሰጥኸኝና ነው የማብቃቀው? ሲጀመር እንዴት አይነት ነገር ነው? ወወግጃጊ ጓደኛ አትመርጥ። ይሄንን የተማንም ጋር ስዞር እጊ ዋልፍ እንዳገዳ ላም ነገር አንቺ ነው ሲሆን ሲሆን ቁርሱ ምኑ አበልተሽ መሰደርሽኝና ዞርዞር ብዬ ሲፈጭ እኮ ነው። አሻቦ ምኑ ሲገዛ በርበሬው ሲኖር እኮ ነው ቁርሱ የሚባል

ያመጣው አመል እንዴ ተሃት ተምኑ እንዴው ያመጣው አመል ነው። በሰው እንኳን አልፈራኩም ነበር የከሌ እንዲሁ ሆኖ እንዴው የታበቱ እንኳን

ነገር በሆድ ሲይዙት ነገር አንጀት ይበላል ይል ሲያሳሳል። አይዞሽ እስቲ አይዞሽ፣ የምን ነገር አከሳሰለሽ እንጂ ምን ነገር ነው? ኦ እንዴት ያለ የምን ነገር ነገር አለብኝ ያለ ይመጣ ምን እንቡር ብዬ እናት የዋ የምን ነገር አለብኝ አሁንም አይለም እንጂ ግን፣ ፊተኛው ኋላኛው ዝንጀሮ በፊተኛው ዝንጀሮ ይስቃላሉ፣ ቂጡ መላጣ ነው ብሎ

እማ አያሌው እንዲያው ሲያንገላታሽ ናት። ኛ መንደር ሰው እንደሆነ እናት ያው ቆሎ፣ ብቅል ሌላ ብዙ ነገር ነው የምዘበዝቡ ገና ች እንዴት፣ አያሌው ምን አጉሎብኛል? እንዴት ነው ነገሩ?

ወሬ ጨልፍ ያለሽ እንዲ ነው እንዲ ነው እንዲ ነው ብለው ሰካክተው ሲነግሩኝ፣ የኛ መንደር ወሬ ታውቀዋለሽ። ማነው የነገረሽ? ይነገርሽ እንትን እሱ ዳምጣው አረ ወይ ድግ ያነገርሽ ተናገረች። እኔ ሆዶ ሆዶ እንደማይችል አውቄያለሁ። ምን ምን ምን የምትያቸው ወደዚህ እንትን ሆነሻው ዲ አሁን ልሽስ ማ

ጠላታችንምንተሞት ትላንትና እዚያ እህደህ እሷን እዚያ እንትን ስትል ታራግፍላት እንዲያስጠብቅ ብለሃል። ዛሬ ደሞ እንዲያወራ ነው፣ ተዚያ ስንመጣ እንዲያወራ ነው ማለት ነው። ምን ጠላት አለኝ? እንዴት ትሁንጂ፣ እንዴት እንደምትሁንጂ እንትና፣ አንተ ተስፋር ይገል ይኔ ጣላት ማለት ያንተ ምትኮ ጣላት ኮ ነው። እናጠፋለን ብለን ወስነን ጨርሰናል ነው ተበለን ግን የለኝም

ጠቃሚም ውለቱ ነው እኮ አሁን ያለን አባባሉ ትላንት እንደነገረኝ ዛሬም ሲጨምረኝ የሚዘፈዘፍ ወንድ ያልወድም ብላለች ነው አባባሉ። እኔ እንዴት ሰላሳ ጊዜ ለምን እሄዳለሁ? ኮራ ጄነን ብዬ ቤቴ እስቲ ይለዋል ና መሻተ ታሱ ጋር ቀስ ብለን ህደ ጨርሳለሁ አሁን ዛሬ እንዲበችም

ይመልሽ ምን ሆና ነው ዳምታው? ችግር አለ? እንዴት የገጠመ ነገር አለ? እኔስ ምንም አልገጠመኝም። እና ምን ምን ሆነ ነው ማይሆን ሰው ጋር ስምሽን እንተ የሚያስነሳው ማይሆን ሰው ጋር አንጭ፣ ምን እንተምትዬ እንደውል ብትታ ይሆና ደህና ሰው ብንፈልግልሽ ንፋሱ ሲመጣ ይወድቃል በቃ። ካፊያ ሲነካው ይበሰብሳል። መቼ ያው ዝች ላይ አንድ ጅካል ዝች ላይ ደህና አድርጌ እንትን ዋጋ ያለው ምን ደህና ይቸዋለሁ። ዛሬ ስላል ነው፣ ነገ ደህና አድርጌ ወፍሬ ተክልበታለሁ። ገደፍ እንዳደረገው የዘንድሮን እንኳን ቢያወጣ ይጨምርበት ነበር። ይጨምርበት። እንደምን ነህ? ደህና ይመስገን። ደህና ናት። ደህና ናት። ደህና ናት። የመስገነው ደህና ናት። ደህና ናት። እንደምን ነሽ? ደህና እንዲ ምኑን ጎበዝ እ ምኑን ጎበዝ ሆንኩት ብለሽ ነው? ብርቅ ይኸውልሽ፣ ሊወድቅ ዘንበል ብሎ ተስር። ደህና ያርጌ እንትን ሳልለው ቀርቼ ትጨምርበታለሁ እያልኩ ነበረ። ያም ይኸውልሽ፣ ዝም ብሎ ቀረ። በሜዳ ደህና አቋም እዚህ ላይ ያርግበት ና፣ ትጨምርበታለን ብዙ ይዛል እያልኩኝ እኮ ነው። አሁን አቋም ላይ አርግበት ሆነ እያልኩኝ ነው። አንተ ደህና ነው? አያ የእኛውስ እዚያው ተጋኑ መሀል ነው የቀረና ከብቶች ሲወጡ ሲገቡ እዚያው እንደው ሳንቲም ነገር ይኖር እንግዲህ፣ አስማረ

ምንጭምቶ ጭምቶ የምትወርጅ የምትደክሚ ሰው እሱ ሰው እንዴት አይነት ዋ ምን ምን አይነት ንግግር ነው የምትናገረኝ? ነገር ገባኝ እኮ እንዴት አንተ አየለው ጋር ያለኝን ነገር አታውቅም? ምና ነው እንዴት አውቃለሁ እንጂ እና እንግዲህ እንዴት ያለው ንግግር ነው? ዳምጠው ነው ምን እንድታናግረኝ ነው? አንቺ እንደ እና እንደ ነው ዋ

አያሉ ማለት እኮ እንዴት ምኑን ዘርዘር ልንገርህ? አንተማ አንተ ውስጥ ሚስጥሩን ምን እንደሚያረግ ምን እንደሚሰራ ታውቀው አይደለ? ስንት ሁሉ ውለታውን ተምጣጣ እንጂ ምንድነው እንዴት ታውቃለህ ብሩን ቁጥር አርጎ ሲቸግረኝ ሰጠ እቃ ጎደለኝ ብልህ ዶ መዝለጥ አርጎ አውጥቶ አስቀምጦ ኧረ ተው በቃ ወከደ ዝም ብሎ አንቺ ዘንድ መግቢያው ነው የሚጠፋው እኮ ነው

ዋ አይጠረጡ፣ እሱም ይታረታል። እግያል እንዴት እያዴው ሲጀመር እሱ ወዳጅ ሀይል ለዳምጠው ነው። እንኳን ያልሆነውን ሰው ቢሆንስ? ሰው ቢታጣ ነው እንጂ ለኔ ለእኔ ለዳምጠው ሰው ባጣ። ተው ዳምጠው ተው፣ እባክህን የበላህበትን እጅ

ነገርኩሽ። የሰው ወሬ እየሰማሽ ትዳርሽን እንዳትበት እንዳትበት ትዳርሽን ነግሬሻለሁ እ እንደው አሁን ተኔ ታውቅብኛለህ። እኔም እኮ ብዬሽ ነው ያለ ድሮሽ ማላውቅብሽን ማላውቅብሽን በሰው ምላስ እንዳትገቢ ነገርኩሽ፣ ነገርኩሽ። እኔ እራሴ ደርሶብኝ እንጂ ምን ምን ምን አድርጎ ነው አሁን? እኮ ምን ምን አረገ እ የሚያደርገውን ባውቀው ምናስ ማድረግ። ሌሊት ይወጣል፣ ሌሊት በደሮ ጩኸት ይወጣል። የት እንደሚሄድ አላውቀው፣ የት እንደሚውል አላውቀው። ማታ ደግሞ በመብራት በመብራት እኮ ነው አንተም፣ ይመጣ እና እንዴ፣ የሚሄድበት ስራ ምን ይኖር? አላችሁ ደሞ አይ፣ ተውማስ ነው ተው፣ ታያሌው ጋር ነው፣ እዚያው ተሱ ጋር ነው። እናት ፉሽ ፉሽ ፉሽ ፉሽ እንዲያው ዛሬ ዛሬ አንተ እንኳን እንዲያው ተጋንህን ስንት ጊዜ ነው ያርስካል እ እኔማ መቼም ነው ልጅ፣ ዛሬ በዘን ሰወን አልወድም። ዝምል ታያሌው ጋር ነው የሚውሉ፣ ታያሌው ጋር ነው የሚውሉ። ዛሬ እናቴ፣ መሬቱ ሁሉ እንዲድቅቅ ብሎ ታርሶ እሱ አንድ ቀን ውሃ በሬ ብሎ ጅራፋጭ ኋል ወይ በተጋኑ በለኝ እስቲ። ኧረ ተው እንጂ ይስካይ ከሰም የምነግረው ዘመድ አጥቼ ነው እንጂ ሰውዬው እንዳልሆነ ነው ሆኖ ነው የምልህ። አሁን ዛሬ እስቲ ሳንቲም ይኖርህ ወይ ብዬ ብጠይቅ እናቴ። እና አሁን መቼ ይኸውልሽ በዚያ በተጋኑ እያ የለ ሻህታው እየ ነው የመጣው ተኪስ የስራ ልብስ እንደለበስ እንትና አላልኩ፣ ሳንቲም አለያስ ሱስ ግድ የለም እና ኋላ ወይ በደጅ ነው። ወይኔ እንደው አራ መሄድበት አለ ስላልሽ ነው እኮ ነው መሄድበት አለ ይነ። እንደውም ሳይህ ጊዜ ነው ወደዚህ የዞር ኋላ አላልኩ። ታለህ ማብይ እኔ እንኳን ባልኖር ለእሷ እንትን ብዬ ሰጥቼልሽ እሄዳለሁ ነው እና ኋላ ወይ። በል እግዚአብሔር ይስጥልኝ፣ አስማረ መቼም ትልቅ ሰው ነህ። እናቴ እንደው ትልቅ ያርግልኝ መድኃኒዓለም በል ደህና ዋል

የብሩ ነገር ምን እንዲህ ያቆራርጣት? አያያዱ ነው ማከፋው።